ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በደንብ በጥሞና እንድታዳምጡኝ በደንብ እፈልጋለሁኝ። እስከ መጨረሻው እዩልኝ፣ ከቻላችሁ ደግሞ ሸር እንድታደርጉ ይፈልጋለሁን። እንግዲህ ወደ ዋናው ስገባ እኔ እንደምታውቁት በዱባይ ለአምስት አመት ነው እየሰራሁትኝ እና አምስት አመት ስሰራ ሶስት አመቱን ለቤተሰብ በሉት ስንከፋፍለው ሁለት አመቱ ለራሴ ነው ማለት ይቻላል። ይሰራውት ይሄን የማደርገው ባለማወቅ ወይም ደግሞ በመሸወድ በምናምን አይደለም። ቤተሰብ ወዳለሁ፣ ቤተሰብ አከብራለሁ። ያለፈው ህይወት እኔ ሳድግ የነበረው ላይፍ እንዲኖር አልፈልግም። እና ከዛ ብዬ ለቤተሰብ ማድረግ ያለብኝን አድርጌ አለው እና ወደ ዋናው ቁም ነገር ስገባላችሁ፣ ሁልጊዜ ግዜ መስጠት መስጠት ከሆነ ስራችሁ የሚሆነው ሁልጊዜ ተቀባይ ከሆነ ቤተሰብ ያ መስጠት ወይም የሆነ ማድረግ ሲቆም ምን ያህል ጥላቻ እንደሚፈጥር ልነግራችሁ አልችልም። በጣም ነው ጥላቻ የሚፈጥረው ከቤተሰብ ጋር ። ያ በጣም ነው የሚያናቁራችሁ ማለት ነው። እኔ ጋ የሆነው ምንድን ነው? እንግዲህ እኔ ሁልጊዜ በቤተሰብ በማድረግ በመስጠት ነው የንወኮት ማለት ይችላለሁ ሙሉ ህይወት ማለት ይቻላል እና ያው የሆነ ጊዜ ይቆማል፣ አይደለ እንኳን የሆነ ነገር ማድረግ የሆነ ነገር መስጠት ህይወት ያቆማል በራሱ እና ኢትዮጵያ ከገባ ጉዳይ ሆኖ ኦልሞስት ሁለት ዓመት አልፎኛል። እግዚአብሔር ይመስገን ልጅ ሞልጅ እያሳደኩ ነው ማለት ነው እና ያ ነገር ቀረ፣ የቤተሰብ ማድረጉ ቀረ ማለት ነው እና ስች ለራሳችሁ ነው በቃ የምታስቡ። ቤት ኑሮ ብላችሁ ስትጀምሩ ለራሳችሁ ነው መኖር። እና የራሳችን ኑሮ ለማስተካከል ለራሴ ኑሮ ለማስተካከል እንዳልኳችሁ ልጅ አለኝ አለኝ አሁን እግዚአብሔር ይመስገን፣ እሷንም ለማሳደግ እያልኩ ብዙ ማድረግ ያለብኝ ታቀቢያለሁ ወይም ደግሞ ለራሴ ለልጄ ማለት ጀምሬያለሁ ማለት ነው። ያ ሲሆን ከቤተሰብ ጋር ምን ፈጠረ? ጥላቻ ፈጠረ። ኢቭን፣ እናት፣ አባት፣ እህት፣ ወንድም ማለት ነው። ይህንን የምነግራችሁ ቤተሰብ አሳጣች ምናምን እንድትሉ አይደለም። ይህን የምነግራችሁ አሁን በእኔ ሕይወት እኔ የምነግራቸውን ሕይወት እያሳልፋችሁ ያላችሁ ካላችሁ ለራሳችሁ መሆን እንዲችሉ ለማሳወቅ ያክል ነው እና እኔ የትም ሀገር ልኑር፣ የትም ሀገር ልስራ እንዲደረግለት የሚፈልግ ብዙ ቤተሰብ ያለው አለ ብዬ አስባለሁ። የእኔ ቤተሰብ ብቻ አይመስለኝም። እና ምን አበሳጭ የመሰላችሁ አሁን አሁን ከጅምር እኩ ማድረግ ባልጀምር ኑሮ አሁን ያለው ጥላቻ ስሜት አይመጣም ነበር አልኩኝ ማለት ነው። ታናነሾችን ሳይ ምንም ምንም አድርገው የማያውቁ ምንም ለቤተሰብ እንደዚህ አደረኩ ብዬ ራሴን እንትን እያልኩ አደለም አይደለም፣ እዚህ ጋር እንድትረዱልኝ የምፈልገው ነገር ማለት ነው። ግን ምንም ነገር አድርገው የማያውቁ ኢቨን ሲተዛዘዙ የሚገላመጡ ሲገላመጡ ያደጉ ታናነሾችን፣ ምን ያህል ፍቅር እና ክብር እንዳላቸው እንዴት እንደሚወዷቸው ሳስብ እየተሰማኝ መጣ ማለት ነው። እና እንዴ ይህን ያህል በቃ ለቤተሰብ መኖር በራሱ ምን ያህል ዋጋ እንደሚያስከፍል እንድታውቁልኝ ነው የፈለጉት ማለት ነው። እና ጥንቃቄ እንድታደርጉችን መልዕክት ለመናገር ነው ዛሬ የመጣሁት። እንዴ ሲቀጥል እንግዲህ እንደምታውቁት ዩቲዩብ የጀመርኩት ሶስት ዓመት አልፎኛል። በሰው ሀገር ነው የጀመርኩት። ያው በስደት ሀገር ታውቃላችሁ። አዩኝ አልዩኝ እየተሸማቀቃችሁ ምናምን ነው የሚጀምሩትና። እንደዛ ማድረግ እግዚአብሔር ይመስገን ሞኔታይዝ ሆኖ ክፍያ ጀምሮልኝ ነበረ ማለት እየቆጠረ ነው ክፍያ አልጀመረም፣ ግን እየቆጠረልኝ ነው። መሙላት ያለበት መቶ ዶላር ወይም ሰባ ዩሮ ነው ዩሮ ነው ማለት ነው። ይሄን ደግሞ ለመሙላት እናንተ ታስፈልጉኛላችሁ። ሸራ አድርጉልኝ፣ ለምታውቁት ሰው ሸር አድርጉልኝ። ታዋቂ ሰዎች ደግሞ እዚህ ጋር የምታውቁ ካላችሁ ሸራ አድርጉት፣ ክፍያ እንዲጀምርልኝ አድርጉልኝ ማለት ነው። እየቆጠረ ነው ያው ለመከፈል አልደረሰም። ሰባ ዩሮ ወይም መቶ ዶላር አልሞላም ማለት ነው። ሶስት አመት ቀላል አይደለም። በነገራች ላይ ያው አንድ አመት ግን አልሰራሁም። ያው በአማራ ክልል ታውቃላችሁ የኢንተርኔት ችግር ነበረ። አንድ አመት ሙሉ በዛ በዛ ዝግ ነው የቆየው። ነገር ግን አሁን ከተከፈተ በኋላ እየሞከርኩ ነው። ያው ከልጅ ጋርም ስለማይመቸኝ ቪዲዮ ቶሎ ቶሎ አልለቅም። ከዚህ በኋላ ግን ለመምጣት ሞክራለሁ። ግን መምጣት የምችለው እይታ ሲኖር ነው። ታውቃላችሁ የሆነ ነገር ስራ ሰርታችሁ የሆነ ጥሩ ነገር ስታገኙ ወይም ጥሩ እይታ ሲገኝ ነው ደስ የሚለውና ሸር እንድታደርጉልኝ ይፈልጋለሁ። በደንብ ማለት ነው ሸር አድርጉልኝ። ፕላስ ደግሞ ምን ምን መጠየቅ ለምሳሌ የገበያ ሁኔታ ምን አይነት የሆነ ያጠራጥረን ይሆን ይችላል፣ ያትክልትን ይሆን ይችላል። በቀደም ላይቭ ላይ የተወሰነ አሳይቻችኋለሁ። ነገር ግን በደንብ በቪዲዮ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ይሄንን ገበያ አሳይን፣ የዚህን ገበያ ዋጋ ንገሪን፣ አሳይ የምትሉ ካላችሁ ይሄድኩ ለመቅረጽ ዝግጁ ነኝ ማለት ነው። እና እይታ እንዲኖረኝ ግን እናንተ እርዳታ በደንብ ያስፈልገኛል፣ ሸር እያደረጋችሁ ማለት ነው። በመጀመሪያ ያልኳችሁም ግን ሴቭ አድርጓት እንዳትረሷት፣ እንዳትረሳ።